ሰላም ጤና ፍቅር በረከት ተመኝንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን ኢትዮጵያችንን የተመለከተ እንዲሁም ደግሞ የካና ምዕራባውያንንም የተመለከተ አዲስ መረጃ ወጥቷል እነዚህ ትኩስ መረጃዎች በጣም አነጋጋሪ ሆኗል በእርግጥም የኢትዮጵያችን የገል ቻናሎችም ሆኑ የመንግስት ተቋማት ለምን ይህንን መረጃ እንዳላወጡት አልገባኝም አንድ ከፍተኛ የሆነ ነገር ተፈጥሯል በኢትዮጵያ ሰማይ ስር ማለት ነው እነዚህን አንገብጋቢ መረጃዎች ወደ እናንተ ለማድረስ መተናል ሰዎች ቤተሰባችንን ልትቀላቀሉ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የዶሮ ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት እንጋብዛችኋለን። እንደተለመደው ደግ በከበረው ስጦታችሁ በላይክ በኮመንት በሼር አብራችሁን እስከ መጨረሻው ዝለቁ። መረጃውን ከአክሱም ቲዩብ ኒሮ መንግስቱ ጸጋዬ ያደረሳችኋለሁ። ሰናይ ቆይታ ይሆንላችሁ። ኢትዮጵያ ችን ላይ የተከሰተው የእሳት ቀለበቶች በሰማይ ላይ ታይተው ነበረ። እነዚህ የእሳት ቀለበቶችም ከፍተኛ የሆነ ሰልልታት አስነስተዋል። የት እንዴት፣ ምክንያታቸውስ ምንድን ነው የሚለውን እንፈትሻለን። መጋቢ ሐዲስ ዶክተር ወዳስ ታደሰም ቀደም ያሉ ጊዜያት ላይ እነዚህ አይነት ነገር ተከስቶ አንድ ያወጡት መረጃ አለ። በአርባ ምንጭ ላይ በተከሰተ ጊዜ ይሄ ነገር ማለት ነው። እሱን አንድ ላይ ጠቅላላ አርገን ነው ምን እነግራችሁ። ሌላው እንግዲህ ምዕራባውያን እንዲሁም አሜሪካን የተመለከተው መረጃ በጣም አለምን ያስገረመ መረጃ ነው። ኢሉሚናንቲዎች መነሻቸው ከየት ነው ዓለምንስ የእውነት በሚስጥር ይቆጣጠራሉ ወይ የሚል አንድ መረጃ ወጥቷል። ይህንን በደንብ አድርገን ከናንተ ጋር እንፈትሸዋለን። ቀዳሚ የምናደርገው የኢትዮጵያችንን መረጃ ነው። ታስታውሱ ከሆነ ባለፈው የጥምቀት ሰሞን አካባቢ ማለት ነው በኦሮሚያ ክልል በምዕራብ አርሲ በወንዱ አካባቢ የጥምቀት ሰሞን ማለት ነው ወደ ቀኑ አስር ሰዓት አካባቢ አንድ ተምዘግዛጌ የተቀጣጠለችው ቦጉማጅ የሚመስል እሳት በሰማይ ላይ ታይቶ ነበረ። ከዛ በኋላ ያ ምልክት ከታየ በኋላ ሰደድ እሳት ተነ ተነስቶ ነበረ። ይህም ብቻ አይደለም፣ በካሊፎርኒያ ታይቶ ነበረ ይህንኑ ምስል፣ እሳት የሚመስል ነገር በሰማይ ላይ እና ይሄ የተባለው ምንድን ነው በካሊፎርኒያ የታየው ማለት ነው ኤሎን መስክ የሚተኩሱት ሮኬት ስብርባሪ ነው ብለው ነው ማስተባበያ የሰጡት። ወዲያው ግን ታስታውሳላችሁ ያ ሰደድ እሳት ተነስቶ ምድሪቷን በልቷት፣ ካሊፎርኒያ ሎስ አንጀለስ አመዷን አፍሳ ለወር የሚያክል ጊዜ በእሳት ተከባ ነበረ ማለት ነው። እና እንደዚህ አይነት ክስተት ኢትዮጵያችን ላይም ተከስቷል በትላንትናው እለት ኢትዮጵያችን እንደ ሎስ አንጀለስ ወይ ደግሞ እንደ ካሊፎርኒያ ማለት እንችላለን። የእሳት ቀለበቶች ከሰማይ እየወረዱ ነው። ተራሮችን ያቀጣጠለ እንዲሁም በርካታ ደኖችን የበላ ሆኗል። ይሄ ክስተት ለሁለተኛ ጊዜ ማለት ነው እንግዲሁን የተከሰተው አንዱ በጥምቀት አካባቢ ነበረ። እንግዲህ የተባለው ከሌቱ ስድስት ሰዓት ላይ ብርሃናማ ቀለበት መሰል በሰማይ ላይ እየታየ እየተምዘገዘገ ነበረ ቀደም ብሎ ከእሳቱ ቀድሞ ማለት ነው። ይህ ክስተት በሃላባ፣ ከምባታ በሁለቱ ዞኖች ድንበር አካባቢ በተለምዶ ደግሞ የወንዶ ተራራ ጫፍ የሚባል ቦታ ላይ ነው ይሄ ነገር የተከሰተው ማለት ነው። ይሄ የእሳት ቀለበት እንግዲህ በከፍተኛ ሁኔታ አከራካሪ ሆኗል። እዛ አካባቢ ያሉ ሰዎች ማለት ነው እንደው የአደጋውን ግዙፍነት ያህልም ብዙ አልተካበደም፣ አልተነገረለትም በመንግስትም በግለሰቦች ሚዲያ ማለት ነው። እና ሰዎች እንግዲህ በዚህ ክስተት በሁለት ጎራ ተከፍለዋል። በሳይንሳዊም በመንፈሳዊም አተያይ ሀሳብ እየሰጡበት ይገኛሉ። ይህንን ዝግጅት እንግዲህ እስከሰራንበት ጊዜ የሳይንሱ ልሂቃኑም ሆኑ የሃይማኖት ምሁራኖች እስካሁን ስለ ጉዳዩ መረጃ አልሰጡም የመላምት ሀሳቦች ብቻ ናቸው የተንሸራሸሩ ያሉት ይህ የታየው ታዲያ የእሳት ቀለበት ወደ ተራሮቹ ከወረደ በኋላ ሰደድ እሳት በመሆን ደኖችን አቃጥሏል ባህላ ባና ከምባታ ዞኖች ድንበር አካባቢ በተለምዶ ደግሞ ወንዶ ተራራ ይባላል ያ ቦታ ስለዚህ እዛ ቦታ ላይ የእሳት ላንቃ ተከፍቷል ክስተቱ ወይ ደግሞ መነሻው ለጊዜው ባይታወቅም የአይን እማኞች እንዳሉት እኩለ ሌሊት ስድስት ሰዓት አካባቢ ነው ይሄ ነገር የተቀሰቀሰው ስለሆነም ንብረታችንን ትተን እየሸሸን ነው ባካችሁ ድረሱልን ከፍተኛ ግን የቻልነውን እያደረግን ነው ሲሉ በተለያዩ በራሳቸው ማህበራዊ ሚዲያቸው አንዳንድ ሰዎች እየለቀቁ ታይቷል፣ ማለት ነው። ክስተቱ በታየበት ቦታ ላይ አንዳንድ ቪዲዮዎችም እየወጡ ነው። ይህ ክስተት እንግዲህ በደቡብ አካባቢ ሲከሰት ለሁለተኛ ጊዜ ነው። ይሄ በእሳት የተለኮሰ ችቦ የሚመስል ግን ደግሞ እንደ ቀለበት የሰራ ነው። አሁን በፊቱ ችቦ ነው የሚመስለው፣ እንዲረጅም ወጥ ነገር። ያሁኑ ደግሞ ቀለበት ቀለበት የሰሩ እሳት የሚመስሉ በጣም አካባቢያቸውን በብርሃን ወጋገን የሚሞሉ ክስተቶች ናቸው የታዩት፣ ሰማይ ላይ ማለት ነው እና ላይ መጋቢ ሐዲስ ዶክተር ሮዳስ ታደሰ ቀደም ባሉት ጊዜ በተለይ ደግሞ በአርባ ምንጭ የታየውን እሳቸው ከሳይንሱም ከሃይማኖታዊም አንጻር መረጃን አውጥተው ነበረ። በአርባ ምንጭ የታየው ማለት ነው። በአርባ ምንጭና አካባቢዋ ላይ የነደደ የሚጓዝ ችቦ መሳይ ነገር ምን ይሁን በሚል መረጃ አውጥተዋል። መጋቢ ሐዲስ ዶክተር ሮዳስ ታደሰ እና በሳይንስ እና በሃይማኖት ነው የተነተኑት እሳቸው ያሉት ምንድነው ጥር 1 2017 ዓ ም በሀገራችን የተለያዩ ቦታዎች የታየ በሰማይ የተቀጣጠለ የሚሄድ በጣም በርካታ ፎቶችና ቪዲዮዎች በውስጥ መስመር እየተላኩል የነበር መልከታ የለ ማስቀመጥ ሞክራለሁ ነው ያሉት። ከሰማይ ላይ አብርተው ስለሚታዩ ስለሚወድቁ የተፈጥሮ ሰው ሰራሽ አካላት መረዳት ግድ ይላል። የተፈጥሮ የህዋ አለቶችን አስቀድመን እንመልከት። አንደኛ አስትሮይድ ነው፣ ሁለተኛ ሜቲዮራይድ ነው፣ ሶስተኛ ሚቲዮር ነው፣ አራተኛ ሜትሮይት ነው። በእነዚህ መካከል ያለው ልዩነት አንድነት መረዳት ያስፈልጋል ብለዋል ገጻቸው ላይ። አስትሮይድ በዋነኝነት በማርስ እና በጁፒተር መካከል ባለው የአስትሮይድ ቀለበት ውስጥ የሚገኙ አለታማ ሰፋፊነት ያላቸው አካላት ናቸው። መጠናቸውን ለመረዳት ለምሳሌ አስትሮይድ ቬስታ መጠኑ 329 ማይል ወይም ደግሞ 530 ኪሎ ሜትር ዲያሜትር ሲሆን ከታናናሾች ውስጥ ከ33 ጫማ ወይም ደግሞ 10 ሜትር በታች ሆኑ እንደሚገኙበት ተናግረዋል። የሁሉም አስትሮይድ አጠቃላይ ክብደት ግን ከምድር ጨረቃ ያነሰ ነው ብለዋል። በዚሁ አጋጣሚ በኢትዮጵያ አቆጣጠር አርብ ሚያዚያ 5 2021 ዓ ም ወይም እንደ ጎርጎሮሳውያኑ አቆጣጠር ኤፕሪል 13 2029 ፖፊስ የተባለው አስትሮይድ ከምድር በላይ 30600 ኪሎ ሜትር ወይም ደግሞ 19 ሺ ማይል ርቀት ላይ የሚያልፍ ሲሆን፣ ቢሊዮኖች በአይናቸው ያዩታል። መሬትን የመምታት እድሉ 27% ብቻ ነው። አንድሮሜዳ ገጽ 388 እስከ 394 አንብቦት ብለው እሳቸው ይህንን ነገር ሪኮመንድ አድርገዋል። ሁለተኛው ሜትሮራይድ ነው። ሜትሮራይድ በህዋ ያሉ ትናንሽ አለቶች ሲሆኑ መጠናቸው ከ አሸዋ ቅንጣት እስከ አንድ ሜትር አካባቢ ይደርሳሉ። አንዳንድ ሚቲዮራይዶች አለቶች ሲሆኑ፣ ሌሎቹ ደግሞ ብረታ ብረት ወይ ደግሞ የድንጋይና የብረት ውህዶች ናቸው። ሚቲዮራይድ ብዙ ጊዜ ከአስትሮይድ ወይም ደግሞ ከኮሜን አሊያም ከሌሎች ፕላኔቶች ጭምር የሚመጡ ናቸው። በአጠቃላይ ሚቲዮራይድ ስንል ገና በህዋ ላይ ያሉትን ነው ሲሉ ተናግረዋል። ሶስተኛው ሚትዮር ነው። ከላይ እንዳየነው ሚትዮራይድ ወደ ምድር አካባቢ አየር ወይ ደግሞ ወደ ሌላ ፕላኔት በከፍተኛ ፍጥነት ሲገቡና ሲቃጠሉ ሚቲዮር ይባላሉ። በሌላ አጠራር ተወርዋሪ ኮከቦች ብለን የምንጠራቸው ሲሆን አንዳንድ ጊዜ ሚትሮች ከቬኑስ የበለጠ ብሩህ ሆነው ሊታዩ ይችላሉ። ያን ጊዜ የእሳት ኳሶች ተብለው ይጠራሉ። ብዙ ተወርዋሪ ከዋክብት በአንድ ላይ በሰዓታት ሲታዩ ሚቲየር ሻወር በመባል እንደሚታወቁ ይዘረዝራሉ። አራተኛው ሚትሮይት ነው። ሳይቃጠል የምድርን አካባቢ አየር አልፎ በምድር ላይ የሚያርፍ የሚትሮይድ ቁራጭ መጠሪያ ነው። በሰዓት አስር ሺዎች የሚቆጠሩ ኪሎሜትሮችን በመጓዝ በኃይለኛ ግፊት ወድቆ ሲበታተን ብሩህ ነበልባል ይመስላል። ሜትሮይስ በሶስት ዋና አይነቶች ይከፈላሉ ብለዋል። አንደኛው ድንጋያማ ሜትሮይትስ በዋነኝነት ከሲልኬት ማዕድናት የተውጣጡ ናቸው። ሁለተኛው የብረት ሜትሮይትስ በአብዛኛው ከብረት ኒኬል ውህዶች የተውጣጡ ናቸው። ሶስተኛው ድንጋያማ ብረት ሚትሮይትስ በግምት እኩል መጠን ያላቸው የሲልኬት ማዕድናትና ብረት ኒኬልን እንደያዙ መጋቢ አዲስ ይናገራሉ። ሚትሮይትስ ሲታዩ የምድር አለቶችን ሊመስሉ ይችላሉ፣ ነገር ግን አብዛኛውን ጊዜ የሚያብረቀርቅ ሊመስል የሚችል የተቃቀለ ውጫዊ ክፍል አላቸው። ይህም እንግዲህ አሁን በ ላባ ተራሮች ላይ የታየው ማለት ነው። ይኸውም በከባቢ አየር ውስጥ በሚያልፉበት ጊዜ የሚትሮይት ውጫዊ ገጽታ ሲቀልጥ የሚፈጠር ነው። በምድር ላይ ከ50 ሺህ በላይ ሚትሮይትስ ተገኝተዋል። ከነዚህ ውስጥ 998 የሚሆኑት ከአስትሮይድ የሚመጡ እንደሆኑ እሳቸው ይገልጻሉ። በየቀኑ 48.5 ቶን የሚትሮይት ቁስ አካል ወደ ምድር ይወድቃል። ይህም በዓመት 17 ሚትራይትስ እንደማለት ነው። አብዛኛው ግን በከባቢ አየር ውስጥ ተኖ ተወርዋሪ ኮከብ ይሆናል በቅርብ የተከሰቱ እንግዲህ አደገኛ ከሚባሉት የሚትሮይት ክስተቶች ውስጥ ሁለቱን በማንሳት ጽሁፋቸውን እንደሚቋጩ ነው የተናገሩት። አንደኛ፣ በዘመናዊ ታሪክ ውስጥ አንድ ትልቅ ሚትሮድ ወደ ምድር አካባቢ አየር ውስጥ የገባው እንደ አውሮፓውያኑ የዘመን ቀመር በ1908 ሲሆን፣ የቱንጉስካ ክስተት በመባል ይታወቃል። ይህ ሚትዮር በሩሲያ በሳይቤሪያ ላይ የተከሰተ ሲሆን ምድሩን ሳይመታ በፊት በአየር ላይ ጥቂት ማይል ርቀት እንደፈነዳ እሳቸው በጽሑፋቸው አስፍረዋል። የፍንዳታው ኃይል በመቶዎች የሚቆጠሩ ማይሎች ስፋት ባለው ክልል ውስጥ ዛፎችን ለማውደም የሚያስችል ኃይለኛ እንደነበረን የተናገሩት ሚትዮሩ 120 ጫማ ወይ ደግሞ 37 ሜትር ስፋት ያለውና 220 ሚሊዮን ፓውንድ ወይም ደግሞ 100 ሚሊዮን ኪሎ ግራም ይመዝል ነበረ። በአካባቢው በመቶዎች የሚቆጠሩ አጋዘኖች ሲሞቱ፣ ነገር ግን ማንም ሰው በፍንዳታው መሞቱን የሚያሳይ ቀጥተኛ መረጃ የለም። ሌላው እንደ አውሮፓውያኑ ዘመን ቀመር በ2013 በቼሊያምቢስክ ሩሲያ ሰማይ ላይ ቤትን የሚያህል ሜትሮይድ በሰከንድ ከ11 ማይል ወይ ደግሞ 18 ኪሎ ሜትር በላይ ወደ ከባቢ አየር በመግባት ከመሬት በላይ 14 ማይል ወይ ደግሞ 23 ኪሎ ሜትር ላይ ፈንድቷል። ፍንዳታው ወደ 440 ቶን የሚገመተውን የቲ ኤን ቲ ኃይል በመልቀቁ ከ200 ስኩዌር ማይል ወይም ደግሞ 518 ስኩዌር ኪሎ ሜትር በላይ መስኮቶችን የሰባበረና ህንፃዎችን ያበላሽ አስደንጋጭ ሁኔታን ፈጥሯል። በፍንዳ ዳታ ይልቁንም በመስታወት ስብርባሪ ከ1600 በላይ ሰዎች እንደቆሰሉ እሳቸው ተናግረዋል። በነገራችን ላይ በጣም ሰፋ ያለ መረጃ ነው እሳቸው በፌስቡክ ገጻቸው ላይ ያወጡት። እኛ እንዳነሰለቻችሁ በዚሁ እንቋጭር፣ ገብታችሁ ዝርዝሩ ማየት ትችላላችሁ። እንግዲህ ይሄ በሀላባ ከምባታ በሁለቱ ዞኖች አካባቢ በተለምዶ የወንዶ ተራራ ጫፍ ላይ የተከሰተው ነገር ይሄ ነው ተብሎ አሁን ሳይንሳዊም ሃይማኖታዊም መረጃ ባይወጣም እሳቸው ግን ቀደም ባሉት የተከሰቱ ክስተቶችን ከሳይንሳዊ ከሃይማኖታዊ ከሃይማኖታዊም አንጻር በደንብ ተንትነውታል ማለት ነው። እንግዲህ በዚህ ጉዳይ ላይ መረጃ ይሰጣሉ ብለን እንጠብቃለን። ወደ ቀጣዩ መረጃ ስናልፍ እንግዲህ ኢሉሚናንቲን የተመለከተ ነው። ብዙ ጊዜ በዚህ ርዕሰ ጉዳይ ላይ ብዙ አከራካሪ ነገሮች ይነሳሉ። አሉ የሉም የሚባል ነገር ማለት ነው። እና አንድ መረጃ ወጥቷል። ይህን መረጃ ቀጥታ ቃል በቃል ነው ወደ እናንተ የማደርሰው ማለት ነው። ኢሉሚናንቲዎች መነሻቸው ከየት ነው? ዓለምንስ በምስጢር ይቆጣጠራሉ ኢሉሚናንቲዎች በሚስጥር ዓለምን ተቆጣጥረው አዲስ ስርዓት ሊዘረጉ ነው የሚለው መላምት ለዓመታት ሲሰማ ቆይቷል። የዚህ ሀሳብ መነሻ በአውሮፓውያኑ የዘመን ቀመር በ1960ዎቹ የነበረ ልብ ወለዳዊ ክስተት ነው ብሎ ይጀምራል ጽሁፉ። ጀርመን የነበረው ኢንላይንትመንት ኢራ ወይም የእውቀት ብርሃን ዘመን ከኢሉሚናንቲ መነሻ ጋር ይተሳሰራል። በቫሪያን የሚባል ሚስጥራዊ ስብስብ ነበረ። ይህም እንደ አውሮፓውያኑ የዘመን ቀመር በ1776 ነበር የተጀመረው የተማሩ ሰዎች ተሰባስበው ሃይማኖታዊ ስርዓትና መዋቅርን ይነቅፉ ነበረም ፍሬሚሰንስ እንደተባለው ሌላ ሚስጥራዊ ቡድን ሁሉ ኢሉሚናቲም ተራማጅ ተደርገው ይወሰዳሉ። ወግ አጥባቂና ክርስቲያኖች ተቺዎች ግን አልተቀበሏቸውም። ለተወሰነ ጊዜ ጠፍተው በ1960ዎቹ ዳግመኛ አንሰራሩ። አሁን ያለው ኢሉምናንቲ ከባቫሪያን ሚስጥራዊ ቡድን እንደሚለይ በኢሉምናንቲ ጥናት ላይ የሰራው ዴቪድ ብራምዌል ይናገራል። በምስራቃዊው ፍልስፍና የሚመራ ከተለመደው ባህላዊ አካሄድ የሚጻረር ንቅናቄ በምዕራቡ ዓለም የተስፋፋበት ወቅት ነበረም። በወቅቱ ፕሪንሲፒያ ዲስኮርዲያ የሚል መጽሐፍ ታተመ። መንግስት አልባ ስርዓትን የሚያቀነቅኑ ሰዎች ኢሪስ የምትባል የቀውስ አምላክን እንደሚያመልኩ ልብ ወለዱ ያትታል። ማህበራዊ ነውጥ ማስነሳት የሚፈልግ ቡድን ህይወት ያስቀኛል። መጽሐፉን ካዘጋጁት መካከል አንዱ ሮበርት አንቶን ዊልሰን ነው። ዓለም አምባገነን ሆናለች ቁጥጥር አጠንክሯል ብሎ ስለሚያስብ ማህበራዊ ነውጥ በማስነሳት ለውጥ እንዲያመጣ ይሻል። መገናኛ ብዙሀንን በመጠቀም ታዋቂ ባህልን በመገዳደር ሀሰተኛ መረጃን በማሰራጨት ለውጥ እንደሚያመጣ ያምን ነበረ፣ ሲል በኢሉምናንቲ ላይ ጥናት የሰራው ዴቪድ ብራምዌል ይናገራል። ጸሐፊው ከሌላ ወዳጁ ጋር በመሆን ፕሌይ ቦይ መጽሔት ከአንባቢያን የተላኩ ናቸው ያሏቸውን ሀሰተኛ ደብዳቤዎች አትሙ ነበረ። ደብዳቤዎቹ ኢሉምናንቲ ስለተባለ ሚስጥራዊ ቡድን መኖር ይገልጻሉ። ሰዎች የሚያነ የሚያስገቡትና የሚሰሙት ምን ያህል እውነት እንደሆነ እንዲጠራጠሩ የማድረግ መንገድ ነበረም። ብዙዎች ስለ ኢሉምናንቲ መኖር ማመን ጀመሩ። ጆኒፍ ኬኔዲ ማገደላቸው የሚለውን ጨምሮ በይፋ ከማይታወቁ ነገሮች ጀርባ ያሉ ኢሉምናንቲዎች ናቸው ተባለ። ወሬው እንዲሰራጭ ምክንያት የሆነው መጽሐፍ ተቀባይነት በማግኘቱ ዩናይትድ ኪንግደም ሊቨርፑል ውስጥ ቲያትር ሆነ። በ1975 ኢሉምናንቲ ሆኖ ጌም ለመጫወት የሚሆን ካርድ ሲታተም ከቡድኑ ጋር በተለምዶ የሚተሳሰሩ ምስሎች ታዋቂ ሆኑ። ላይ ጄዚና ቢዮንሴን ጨምሮ በርካታ ታዋቂ ሰዎች ኢሉሚናንቲ ናቸው ተብሎ ይታመናል። ሶስት ማዕዘን ያለው ቅርጽ በመስራት መድረክ ላይ ሲያሳዩ ይስተዋላል። ነገሩ እውነት እንዳልሆነ ቢታወቅም አሁንም ድረስ ከ1960 ዎቹ የተነሳው የሴራ ትንታኔ ዘልቋል። አራት ቻን በተባለው በሬዲት ድረገጾች የሴራ ትንታኔው በስፋት ይሰራጫል። በ2015 በአሜሪካ በተሰራ ጥናት ግማሽ የሀገሪቱ ህዝብ ቢያንስ በአንድ የሴራ ትንታኔ ያምናል። በአንግላ ሮስኪን ዩኒቨርሲቲ የምትሰራው ቪረን ስዋሚ እንደምትለው በተለያዩ ምክንያቶች ሰዎች በሴራ ትንታኔ ሊያምኑ ይችላሉ። አንዳች አይነት የስ ስነ ልቦና ጤና መዛባት እንዳለባቸው መላምት የሚያስቀምጡ ባለሙያዎች አሉ። ሌሎች ባለሙያዎች ደግሞ በራስ መተማመንን የሚሸረሽር እውነታን ከመቀበል ይልቅ ቀላል ምላሽ ወይም ማብራሪያ የሴራ ትንታኔ ሰዎች ሊመርጡ እንደሚችሉ ይናገራሉ። የተማሩ ሰዎች በሴራ ትንታኔ እንደማያምኑ በቅርቡ የተሰራ ጥናት ይጠቁማሉ። ባለሙያው እንደምትለው በደቡብ እስያ ሀገራት የሴራ ትንታኔ ህዝብን ለመቆጣጠር በመንግስታት ጥቅም ላይ ይውላል። በተቃራኒው በምዕራቡ ዓለም ሰዎች አድማጭ እንዳጡ ወይም እንዳልተወከሉ ሲሰማ ፊታቸው ወደ ሴራ ትንታኔ ያዞራሉ። እንደ ዶናልድ ትራምፕ ያሉ መሪዎች የሴራ ትንታኔን ሲያቀነቅኑ ይሰማል። ባራክ ኦባማ አሜሪካ አልተወለዱም የሚለውንና ጆ ባይደን ያሸነፉት ምርጫ ተጭበርብሯል የሚለው እንደ ምሳሌ ማንሳት ይቻላል። በሴራ ትንታኔ የሚያምኑ ሰዎች መደበኛ መገናኛ ብዙሀንን የማመን እድላቸው ውስን ነው፣ ለዘረኛ ለመጠጠልና ለአክራሪ እሳቤዎች ይጋለጣሉ ስትል ባለሙያዋ ታስረዳለች። ትራምፕ በልሂቃን የተገፉ ሰዎች ውክልና እንደሚሰጡ ሲናገሩ ይገመጣሉ። በኢሉምናንቲ ላይ ጥናት የሰራው ዴቪድ ብራምዌል እንደሚለው በ1960ዎቹ በጻፈው መጽሐፉ ኢሉምናንቲን ዳግመኛ የቀሰቀሰው ሰው አሁን የሴራ ትንታኔው እጅግ መስፋፋቱን ሲያይ ሊደነቅና ሊደሰትም ይችላል። ሐሰተኛ መረጃን የመዋጋት ዘመቻ መስፋፋትም እንዲሁ ማህበራዊ ሚዲያ የሚገፋው መረጃ ሁሌም እውነት እንዳልሆነ የማሳቅ ንቅናቄ ማደግ እንደ ኢሉምናንቲ ያሉ የሴራ ትንታኔዎችን ያከስሙ ይሆናል ብለው ባለሙያዎች ይገምታሉ። የኢሉምናንቲ መነሻ ስንመለከት መነሻ ሀሳቡ ከ200 ዓመት በላይ አስቆጥሯል። ሲስተር አና የምትሰራው ከጎቲክ ቤተ ክርስቲያን ፊት ለፊት ነው። ወደ አካባቢው ከፈረንሳይ ከዩናይትድ ኪንግ ደምና ከሌሎች አገሮች ሰዎች ለስብሰባ እንደሚሄዱ ብታውቅም የት እንደሚካሄድ በግልጽ መረጃ የላትም። በቤተ ክርስቲያን መጽሐፍ መደብር ውስጥ የምትሰራው ሲስተር አና በቫሪያና የኢሉምናንቲ ስብሰባ እንደሚደረግ ሰምታለች። ኢንጎስታልድ ከተማ የኢሉምናንቲ መነሻ ቢሆንም ሚስጥራዊ ስብሰባ የሚደረጉ ነገር ከእውነት የራቀ ይመስላል በአውሮፓውያኑ 1776 በኢንጎልስታድ ዩኒቨርሲቲ የህግ መምህሩ አዳም ዌይሻውፕት ኢሉሚናቲን ፈጠረም የንግግር ነጻነት ያለበት የልሂቃን ስብስብ እንዲሆን ነበረ ሀሳቡም ከፍሪሚሰንስ ሚስጥራዊ ቡድን በተጨማሪ የፈረንሳይ ፈላስፎች ተጽዕኖ አሳድረውበታል ሃይማኖታዊ ቡድን ሳይሆን ነጻ አስተሳሰብ የሚስተጋባበት ቡድን መፍጠር ዓላማ አድርጎ ተነሳም። ሃይማኖታዊ እሳቤ ዋነኛ በሆነበት ከተማ ነጻ አስተሳሰብ ማራመድ ቀላል አልነበረም። መጀመሪያ ለቡድኑ አባልነት የመረጠው አምስት ጎበዝ የህግ ተማሪዎችን ነበረ። ከዚያም ቡድኑ በፍጥነት ተስፋፋ። የእውቀት ብርሃንን አባላቱ ለማሰራጨስ ሲሞክሩ የመንግስትና የሃይማኖት ተቋማት እንቅስቃሴ ተከታትሎ መረጃ የሚቀብላቸውም ነበራቸውም። ሀብት በማከማቸት አስተምሮን ለማስፋፋት ሞክረዋል። ታዋቂው የጀርመን ዲፕሎማት ባሮን አዶልፍ ሀሳቡን ካስተዋወቁት መካከል ናቸው። በቫሪያን፣ በፈረንሳይ፣ በሃንጋሪ፣ በጣሊያን እና በፖላንድ ያሉት አባ አባላቱ ብዛት ሁለት ሺህ ደረሰ። ጋዜጠኛው ማይክል ክሌነር እንደሚለው የኢሉምናንቲ ፈጣሪ አብዮተኛ ማለት ይቻላል። ሰዎች የተሻሉ እንዲሆኑ ያስተምራል። ማህበረሰብን መለወጥ ይፈልግ ነበረም፣ የተሻለ አለምና አስተዳደር ማየት ይመኝ ነበር ይላል። በሚያስተምርበት ዩኒቨርሲቲ ከሚፈቀደው በተቃራኒው የሰው ልጅ እውቀቶች ሁሉ በትምህርት መሰጠት አለባቸው ብሎ ያምን ነበረ። ቡድኑ የተመሰረተው በአስረኛው አመት ጸረ መንግስት ንቅናቄ ሲደረግ ተደርሶበት ተበትኖ መስራቹ ወደ ጎተ ከተማ ተሰደደ ሆ ሆኖም ግን ሚስጥራዊ ቡድኑ አልታገደም ብለው የሚያምኑ ሰዎች አሁንም ድረስ እንዳሉ የታሪክ ምሁራኑ ይገልጻሉ። በዊንቸስተር ዩኒቨርሲቲ የሚሰራው ዶክተር ማይክል ውድ እንደሚለውም። ኢሉሚናንቲ ብዙ ንኡ የሴራ ትንታኔ ያሉት ጥቅል የሴራ ትንታኔ ነው። ኢንጎልስታድ ከተማ የኢሉሚናንቲ መነሻ ትባላለች። በከተማው ሙዚየም የምትሰራው ማሪያ ኢፕልሽምር እንደምትለው በሙዚየሙ ካሉ አስገራሚ የታሪክ አጋጣሚዎች ጋር የሚተሳሰሩ የኢሉሚናንቲ መጽፎች አሏቸው። ከተማውን የሚያስጎበኘው ክላርነር እንደሚለው በታሪክ ጉልህ ስፍራ ያላቸው ቦታዎችን ሲያስጎበኝ በሴራ ትንታኔውም የሚያምኑ ጎብኚዎች ያጋጥሙታል። ኢሉሚናንቲ አሁን የሚታይበት መንገድ አስገራሚ ነው። ከእውነተኛው ኢሉምናንቲ በጣም በተለየ መንገድ ነው አሁን የሚታየው ትላለች። ሲስተር አና እንደምትለው አሁንም ድረስ የኢሉምናንቲ ስብሰባ በከተማው እንደሚካሄድ የሚያምኑ ሰዎች እውነት ባይሆንም እንኳን ቦታውን ይጠይቋታል። ከፈረንሳይ አብዮት አሜሪካ ላይ ከተፈጸመው የመስከረም አስራ አንድ ጥቃት እንዲሁም ከሌሎች ጉልህ ክስተቶች ጀርባ ኢሉምናንቲዎች እንዳሉ የሚያምኑ ጥቂቶች አይደሉም። ወደ ቤተሰቦቻችን ይሄ መረጃ እንግዲህ አሁን ያነበብኩላችሁ ማለት ነው የቢቢሲ ነው አክሱ በራሱ እንደሚያደርገው ሁል ጊዜ መረጃዎችን በርብሮ አገላብጦ መረጃና ማስረጃ አድርጎ ወደ እናንተ ከሚያደርሳቸው ውስጥ እንደማይካተት ልንነግራችሁ እንወዳለን ምክንያቱም ይህ መረጃ ቀጥታ የቢቢሲ ና ውድ ቤተሰቦቻችን አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን ቀጣይ መረጃ ደግሞ እስከምንገናኝ ቸር ቆየለን